አሰላሙ አለይኩም ረህመቱላሂ ወበረካቱ። ድኖ ተከበራቸው የፍቅር ጎጆ ቤተሰቦች ለናቸሁ ሁላችንም ሰላም ሰላም። ያለዛሌ እንግዲህ በብስኩት ኬክ ጣፋጭ ሴት እንሰራለን ማለት ነው። ተራምሰው ይባላል የብስኩት ኬክ ነው ማለት ነው። እንግዲህ ሁለት ብስኩት አለ። ደረቅ ብስኩት ማለት ነው። ሶስት ክረም ክረምን ገሽጣ፣ ወተት ድርሞ ሁለት ማለት ነው። እሱን እንግዲህ ስፖርት ሶስቱንም ማለት ነው አንድ ላይ አድርገዋለሁ። ወይም ማሽንም ካላችሁ ማሽን፣ ከሌላችሁ ደግሞ ሮስከር ወይም እንቁላል በመምቻ መምታት ትችላላችሁ ማለት ነው። እኔ ሶስቱንም አንድ ላይ አድርገዋለሁ ማለት ነው። ገሽጣውንም ጨምር ያለው ድርሞ የሙን ጠንከር የሚሉን እና ገሽጣውን ማለት ነው። ትንሽ ወተት ጨምራለሁ። ወተት እየጨመርኩ አመተዋለሁ ማለት ነው። ማለት በአንድ ወተቱም መጨመር ትችላላችሁ፣ ግን እያያችሁ ጨምሩ። ደግሞ ሞት የተሻለ የሆነ ማለት ነው። እስካ ደግሞ ሲኒያ ወይም ፓትራ አለ ማለት ነው። የመስታወቱ ፓትራ፣ እሱ ጋር ደግሞ በቦል ወይም በጎድጓዳ ሳህን ወተት አደርጋለሁ። ምክንያቱም ወተት ውስጥ ተስገባው ነው ብስኩቱን የምደረድረው ማለት ነው እዚህ በማድረግ እንግዲህ ፓርት ዋን ፓርት ቱ ማለት ነው። ደረጃ ደረጃ እያደረግኩ እንትን እላለሁ ማለት ነው። የመጀመሪያውን ደረጃ እንግዲህ በእንደዚህ አይነት መልኩ እያደረግኩ ነው ሙሉውን ሰርቻለሁ ማለት ነው። ከዛም በማሽን የመታሁት ክሬም አለ ማለት ድርሜሙ ክሬም ክሬም እና ገሽጣው ገሽጣ ከለላችሁ ከጁብና ኬሪ የሚባለው ማለት ነው። እሱም ማድረግ ትችላላችሁ። አለ ደግሞ ሌላም ክሬም መጨመር ትችላላችሁ ማለት ነው። እንደዚህ እያደረጋችሁ እያንዳንዱ ማለት እናንተ ጠበቀውን ማለት ደረጃውን ሶስት ማድረግ ትችላላችሁ፣ ሁለት ማድረግ ትችላላችሁ። እኔ ለዛሬ ሶስት ደረጃ ነው ያደረግኩ ማለት ነው፣ ማለት ለሶስት ጊዜ አንዴ ብስኩቱን አረግና ክሬሙን አድርጌ ከዛ ደግሞ ብስኩት ተደረድራለሁ። በቀጣይ ደግሞ ብስኩቱን ታደረደርኩ በኋላ ክሬም አደርጋለሁ። በእንደዚህ አይነት መልኩ እንግዲህ ሶስት ጠበቅ አድርጌ ጨርሻለሁ ማለት ነው። እዚጋ አንድ ቸኮሌት አለችኝ እናንተ ደግሞ አካው ባውደር ካላችሁ ከላይ መነስነስ ትችላላችሁ። ማለት የተለያየ ራሱ መጨረሻ ላይ ራሱ ኑቴላ በገሽጣ አቅልጣችሁ ማድረግ ትችላላችሁ። ማለት አንዱን ጠበቃ ኑቴላ ማድረግ ትችላላችሁ ማለት ነው። ሌላም ክሬም ሊኖራችሁ ይችላል ማለት፣ ስዊት ነገር ካላችሁ እንደዛ ማድረግ ትችላላችሁ ማለት ነው። ግን አንድ ኩኪ ሰው ወይም አንድ ቸኮሌት ነበረችን፣ እሷን ለአለ በርክትክት አድርጋት እንግዲህ በደዛ አይነቱ ትንሽ ከቢጫነት ሌላ መልክ እንዲዘያክለው እንዴ በእንደዚህ አይነት መልኩ የዛሬውን ሲዩት ጣፋጭ ሳስ ማለት ነው። አረቦች በነገራችን ላይ በጣም ነው የሚወዱት፣ ተራሚሶ በጣም ነው የሚወዱት ማለት ነው። ስለዚህ ሞክሩት፣ ቀላል ነው ደግሞ አምስት ደቂቃ እራሱ የሞላ አይፈጅም ማለት ነው። ስለዚህ ሞክሩት ማለት ብዙም ደቂቃችሁን አይወስድም፣ ግን በጣም ጣፋጭና ሲዩት ነው። ሞክሩት እንዳትረሱ ነው።